የእውነት ሄርሜላ ይህን ቪዲዮዋን ከለቀቀች በኋላ ብዙዎች ሀሳብ አስተያየት ሲሰጡ ነበረ፣ ብዙም ነገር ሲናገሩ ነበር። አሁን ደግሞ የእሷ የቅርብ የሆኑ ሰዎች እጅግ የሚያሳዝን ነገር ሄርሜላን በተመለከተ መረጃዎች እያወጡ ይገኛል። የእውነት እንዲሆናል ብለን አልጠበቅንም። የሄርሜላ የቅርብ ሰዎች ነን ያሉ ሰዎች ነው እንግዲህ ስለ ሄርሜላ አሁን ስላለችበት አሳዛኝ ሁኔታ የገለጹት። እንግዲህ ከዚህ ሁኔታዋ በፊት አንድ ቀን አስቀድማ በቪዲዮ መግቢያ እንደተመለከታችሁት በተለያዩ ቦታዎችም ተሰራጅቶ ቪዲዮዋን እንዳያችሁት እያለቀሰች እጅግ በሚያሳዝን ሁኔታ ያለችበትን ስሜት ስታጋራ ነበር። ከዛም በመቀጠል ደግሞ እንግዲህ የአብርሽ የቅርብ ጓደኞች ከባድ ሁኔታ ላይ ነች ሄርሜላ የራሷንም ሕይወት አደጋ ላይ የሚጥል ውሳኔ ልትወስን ነው። ይህ ደግሞ ከባድ ጦስ ለቤተሰቦቿም እንዳያመጣ ለአብርሽም ሌላ ጣጣ ውስጥ እንዳይከተው እባካችሁ ሄርሜላን የምታውቁ ተይ በሏት። ሄርሜላም እባክሽ ተይ ስለ ነገ ሕይወትሽ ተጨነቅ እያሉ እነ ፈረንጅ ሁሉ መልእክትን እንዳሳለፉ ተመልክተን ነበር። እንግዲህ ጠቅለል ባለ መልኩ ደግሞ የሰማነው መረጃ የቅርብ ሰዎቿ እጅግ የሚያሳዝን ሁኔታ ሆኖ አግኝተነዋል። በዚህ ያህል ደረጃ ሄርሜላ ትጎዳለች ብለን አላሰብንም። የሞከረችው ነገርም እጅግ የሚያሳዝን ነው። የእውነት ዛሬ ለሄርሜላ በሚያሳዝን መልኩ ነው መልክቴን ማስተላለፍ የፈለግኩት። እንደዚህ አይነት ጉዳይ የእውነት በማንም ላይ አይድረስ በማለት ነው። የዛሬ መረጃዎችን እማሰማችሁ እንዲህ እንድል ያረገኝ አብርሽና ሩታ መካከል ገብታ ብዙ ነገር በማረጓ ብናደድባትም የዛሬ መረጃዎችን ዘመዶቿ ሲያጋሩኝ ግን የእውነት አዝኛለሁ። ሁሉንም በዝርዝር አስደምጣችኋለሁ። ሰላም ጤና ይስጥልን። ውድ ያገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ፣ ጤናችሁን ፈጣሪ አምላክ ይስጥልኝ። አቃለው ሁሌ ለተገፋ ትቆማላችሁ፣ ለተገፋ ትከራከራላችሁ። በተለይ ሩታ የልጅ እናት ሆናለች። በክብር የሚወለደችው ከአብርሽ ጋር ነው። ታዲያ እሩታን ገፍታ አብርሽን ወደ ራሷ ለማድረግ ሞክራ ነበር ብላችሁ ሄርሜላም ብዙዎች ተናግራቸውታል እኔም መረጃ በዩቲቤ ብዙ ነገር ብያት ነበር። ነገር ግን እባካቸው ይህን መረጃ ደግሞ ስትሰሙ እጅግ ለሄርሜላ ጥሩ መልዕክት በመመኘት ጥሩ ነገር እንዲገጥማት ይሁን ማለት ነው። እንግዲህ ቀደም ብሎ በነበረው ጉዳይ አሁን ቤተሰቦቿ አጠቃላይ ስላለው ነገር ነው የነገሩኝ። ይህንንም መረጃ እንደሰማሁ ነው ወደ እናንተ ለማድረስ የመጣሁት ማለት ነው። የሆነው ነገር ምንድን ነው? አስቀድማ ብዙ ሰው ሲናገራት ሩታ መውለዷንም ተከትሎ በሁኔታዎች ሁሉ ደንግጣ፣ በቃኔ የራሴን ሕይወት ብመራ ይሻላል ከእንደዚህ አይነት ንትርክም መውጣት ፈልጋል ይችላሉ ብላ አስቀድማ ለእኛም ለቤተሰቦቿ ነግራ ነበር። ከአብርሽ ጋርም በቪዲዮ አልታይም ከሱ ጋር የመጨረሻም ልስራ ብላ ከአብርሽ ጋር ሰርታ ነበር። ነገር ግን ከአብርሽ ጋር የመጨረሻ ቪዲዮ ከሰራችበት ቀን በኋላ ግን ነገሯ ሁሉ ተበጠበጠ። በጣም በጣም በቃ ብቸኝነት አበዛች። መኝታ ቤቷን ቆልፋ ነው የምትውለው። ከእኛም ጋር አትገናኝም፣ ወደ ሳሎንም አትመጣም። ያለችበት የስሜት ሁኔታ በጣም ከባድ ነው እያሉ ነው ደጋግሞ የነገሩት። ከዛም እንግዲህ ያው በመከራ አግኝተው ሄርሜላን ሊያናገሩ ሯት ሞክረዋል። አልቆረጠልሽም ወይ ለምንድን ነው እንዲመቶኙ ብለው እንግዲህ ዘመዶቿ ሲጠይቋት ሄርሜላ ላይ የሰጠችው መልስ ምንድነው? እኔ እኮ ቀረብኩት እኔስ ምን ላድርግ? እሱም እኮ የሆነ ፊት አሳየኝ። ሳላውቅ ለመድኩት፣ ሳላስብም ለመድኩት። እዚህ ይደርሳል ብዬ አላሰብኩም ነበር። አሁን ደግሞ ያለው ነገር የሕዝቡም ሁኔታ እሱም ማጣቴ ብዙ ነገር ብቻ ተደበላልቆ እኔ አለመፈለገ ያህል ስሜት ሁሉ እየተሰማኝ ነው። ለምን እንደዚህ የሚዳረስ ከሆነ አቋሙን ለምን አላሳየኝም? ብላ ነው እንግዲህ በአብርሽ ሁሉ አዝና በጣም በመከፋት ስሜት ውስጥ የምትገኘው ከዛም አልፎ ተርፎ ሁሉ በህይወቷ ተስፋ ቆርጣ ከባባር ነገሮችን ለማድረግ ስትሞክርም ተይዛለሽ ብለው ነው እጅግ የሚያሳዝን ሁኔታ የነገሩ ማለት ነው። እባክሽ እባክሽ ሄርሜላ ይህን መልእክት የምትሰሚ ከሆነ ህይወት ቀላል ነገር አይደለም። ህይወት ትልቅ ቦታ የሚሰጠው ነገር ነው። አንቺ ህይወትሽን ባቶጂ ባታከብሪ፣ እባክሽ ለአንቺ የሚጨነቁ አንቺን የሚወዱ የቅርብ ቤተሰቦችሽ እህቶችሽ አጠቃላይ ሙሉ ዘመዶችሽ በአንቺ ሁኔታ መጨነቃቸው አይቀርም። እባክሽ ለእነሱ ስት እንኳን ለራስሽ ህይወት ቦታ ለመስጠት ሞክሪ። ሁሉ ነገር የሚደርሰው ሁሉ ነገር የሚሆነው አንቺ በህይወት ስትኖሪ ነው። ይገባናል። እዚ ጋ ዛሬ እኛ አብርሽን መውቀስ ፈልገናል። አብርሽ አቋም ቢኖረው ኖሮ ከመጀመሪያው ጀምሮ ባለትዳር እንደሆነ በአጽኖት ቢነግራት ኖሮ ይቺ ልጅ ተስፋ አታደረግም ነበር። የአብርሽ ሁኔታ ራሱ ትልቅ ተጽዕኖ ያመጣል ብዬ አስባለሁ። የእሱ ፊት መስጠት የእሱ መ መለሳለስ የእሱ ፈገግ እያሉ ቪዲዮ መስራት እሷን ያለ አግባብ በየቀኑ ተስፋ እንድትጨምር አድርጓት ነበር። ትልቅ ስህተትም የተሰራው እዚህ ጋር ነው ብዬ አስባለሁ። ሄርሜላ በተቻላት መጠን ከነሩታ ህይወት ለመውጣት ሞክራለች። ነገር ግን ብዙ ከባድ ነገሮች፣ ትዝታዎች እየተቀሰቀሱ እንደዚሁም እኔ ቆይ የምፈለገው ሰው አይደለሁም ወይ እኔስ አልፈለግም ወይ ብላ በጣም ከባድ ዲፕሬሽን ውስጥ እንደገባች ነው የቅርብ ቤተሰቦቿ የተናገሩት። ከዛም አልፎ ተርፎ መጠጥ እንኳን ስትጠጣ በአይናችን አይተናት አናውቅም። ታለቅሳለች፣ ትጠጣለች ነው እያሉ ሲናገሩ የነበረው ማለት ነው። ባክሽ ሄርሜላ፣ ቤተሰቦችሽ ተጨንቀዋል። ስላሉት ነገሮች እንኳን ቤተሰቦችሽ አይደለም ብዙ ነገር የሚወቅሱሽ የነበሩት የአብርሽ የቅርብ ጓደኞች እነፈረንጁ ራሱ። ባክሽ ሄርሜላ መጀመሪያ ለራስሽ መኖር አለብሽ፣ በመቀጠል ነው ስለ ሌላ ሰው ማሰብ ያለብሽ። ከዛም ደግሞ አልፎ ተርፎ ህይወትሽ ላይ አንድ ነገር ብትሆኚ መጀመሪያ ተጎጂ አንቺ ነሽ፣ በመቀጠል ቤተሰቦችሽ፣ ከዛም አልፎ ተርፎ ራሱ እምወደው የምትይው አብርሽ ራሱ ከባድ ችግር ውስጥ ይገባል። በአንቺ ህይወት ላይ የሆነ ነገር ቢመጣ ቤተሰቦችሽ ሌላ ሌላ ጦስ ቀጥታ አብርሽ መጠየቁ አይቀርም። ስለዚህ እባክሽ ቆም ብለሽ አስቢ። ለሁሉም ሰው ሲባል የአንቺ ደህንነት አሁን ላይ ያስፈልገናል። እባክሽ ሄርሜላ፣ ተስፋ አትቆረጭ እያሉ ነው እነሱ ራሱ መልእክት ሲያስተላልፉ የነበረው ማለት ነው። ያው የመጀመሪያ ሰሞን ብዙዎቻችን ተናግረናል። እኔ ምንም ማለት አልችልም። ብዙዎቻችሁ እንደተናገራችሁት እኛም ተይ አንቺ ልጅ ሩታና አታሳዝኝ ተይ፣ እርጉዝ የሆነች ሰው አታሳዝኝ ተይ፣ የልጅናት የሆነችን ሰው አታሳዝኝ። አንድ ሰው ያዘነበት ያለቀሰበት ነገር ከባድ ነው። ሩታ በራስ ቤት ሆና ካለቀሰች፣ ወደ ፈጣሪዋም ቀና ብላ ከተማፀነች ለአንቺ ከባድ ይሆናል፣ እባክሽ ተይ በማለት ነው እንግዲህ ብዙ ሰው ሲናገር፣ እኛም በቻናላችን ደጋግመን ስንናገር የነበረው በስተመጨረሻ ግን ያው መጨረሻው እጅግ የሚያሳዝን ሆኗል ማለት ነው። ሩታን ከባድ ጭንቀት ውስጥ የጨመረ ሆኗል። የሚገርማችሁ ሌሎች ሌሎች ሰዎች አሁን ላይ አብርሽን፣ ሩታን በቪዲዮ መምጣት ነው የሚጠብቁት። ነገር ግን በደንብ በሳ ሊሆኑ ሰዎች ከእንግዲህ እኛ በጉጉት የምንፈልገው በዩቲዩቧ ቢያንስ ሄርሜላ መታ ጥሩ አቋሟን ታሳየን ወይ መንፈሳዊ ቦታም ሄዳም ቢሆን ራሷን አሳምና ጤና መሆኗን ብቻ ታሳየን በማለት ነው የበሰለ ንግግር እየተናገሩ የሚገኘው ዩቲዩብ ላይም የሚገርማችሁ የሰራችሁን ቪዲዮ ሁሉ ጠፍቷል። ቀደም ብላ ወደ መጨረሻ የተለቀቀው ጠፍቷል። አሁን ያለው ትንሽ ቆየት ያለ ቪዲዮ ነው። ያንንም በማስመልከት ጭምር ነው እባካችሁ ሄርሜላን በጤና ሆና ማየት አለብን፣ አለበለዚያ ለራሷም፣ ለሁሉም ነገር ከባድ የሆነ ነገር ውስጥ ይገባል። ስለዚህ የዚህ ልጅ ጤና ያሳስባል በማለት ብዙዎች ስለሷ እየተ ተናገሩ የሚገኘው ማለት ነው እንግዲህ ፈጣሪ አምላክ የእውነት ከእሷ ጋር እንዲሆን ከልብ ከልብ ነው የምመኝላት እዚህ ጉዳይ ጋርም ተያይዞ ዘመዶቿን በጣም ተጨንቀዋል በተለይ ደግሞ ያለፈው ሳምንታት ውስጥ እህትየው ራሱ ስሜታዊ ሆና ለሄርሜላ ስትከራከር ነበረ ሄርሜላና ና አብርሽ ከተዋደዱ ሰው ምን አገባው ለምንድነው እህቴን የምትናገሯት ሁሉ እያለች ስትናገር ነበር ነገር ግን አሁን ከሰሞኑ ደግሞ ያለችበትን የእህቷን ሁኔታ በመረዳት በቃኛ ሁሉንም ነገር አጥፍተናል ብቻ ሰው በጸሎት ያስበን እህታችን ያለችበት ሁኔታ እጅግ አሳስቦናል። እኛንም አታወራንም፣ መኝታ ቤቷንም ቆልፋን ያለችው ብቻ። ብዙዎች ይቅርታ ያድርጉላት፣ ያዘኑበትን ነገር ይተዉ፣ በቃ ካለው ነገር ሁሉ እኛም ሁሉንም ነገር ተረድተናል፣ ሰው በጸሎት ያስባት እያለ ነው መልክስ ስታስተላለ ሰማችሁ። ማለት ነው እንግዲህ ለሁሉም ፈጣሪ አምላክ እውነት ጥሩ ነገር እንዲያመጣ የእውነት ከልብ ተመኘው። ሄርሜታችንም በቃ ያሉትን ነገሮች ተክሳጾቹን ሰምታ ወደ ራሷ ተመልሳለች ብለን እናስባለን። ፈጣሪ አምላክም የሚያረጋጋ ነገር ልኮላት በደንብ ወደ ራሷ ተመልሳ በሌሎች ቪዲዮዎች እስክናያት የእውነት ከልብ መመኘት እፈልጋለሁኝ። በሌሎች ጉዳዮች እስክንገናኝ ድረስ ለዛሬ ይዤላችሁ የመጣሁት መረጃ ጠቅለል ባለመልኩ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።